ሰላም ሰላም ውድና የተከበራችሁ ያዝቲ ቤተሰቦች እንዴት ናቸው? እዚህ ጋር መግቢያ ላይ የምታዩት እህታችን እንግዲህ ሳውዲ አረቢያ ኢጃዛ ቤት ማለት ነው። ለሶስት ወንዶች ማለት ነው ተፈራርቀው ጥቃት አድርሰውባታል ማለት ነው። ከዛ ውስጥ አንዱ እዚህ ጋር በፎቶ የምታዩት በቁጥጥር ስር ውሏል። ሁለቱ አምልጠዋሉ። አንዱ እንግዲህ ተይዟል ማለት ነው። ይህ ነው ማለት ነው። በጣም ያሳዝናል። እንግዲህ ኢጃዛ ቤት በጭካኔ እንግዲህ ይቺ ሴት ለሶስት ወንዶች አስቡት ምናክል አረመኔነት እንደሆን ኢትዮጵያን ማለት ነው። በየቦታው በጣም በሚያሳዝን ሁኔታ አንዱ በቁጥጥር ስር እንደዋለ እነዛም ደግሞ የተፈለጉ እንደሆነ ነው። ይህ የሆነው ደግሞ ሳውዲ አረቢያ የእጃዛ ቤት ነው ይሄ ነገር የሆነው። በአሁኑ ሰዓት ላይ ወንዶች በባህርም በምንም እየመጡ ስራ እያጡ ተሰብስበው ይቀመጣሉ። እንዲሁም ደግሞ ሴቶችም አንድ ላይ እንግዲህ ይቀመጣሉ ማለት ነው። በዛ ምክንያት እንደዚህ ሆኗል ማለት ነው። ሁለተኛው መረጃ ደግሞ እንግዲህ አዶናይ አምለሰትም ውጪ ጋር ለምን ቀረበ በማለት ብዙዎቹ ቅሬታ እያስነሱ ይገኛሉ። እንግዲህ ስግጥ ፍምስ በሚለው ፍምስ ብሏል፣ ስግጥ ብሎ ማለት ነው እና በዚህ ትንሳ ማለት ነው። ብዙዎች ቅሬታቸውን እያሰሙ ይገኛል ማለት ነው። በጣም ያሳዝናል። ግን እኛ ኢትዮጵያን ወዴት ወዴት እየሄድን እንደሆነ ባናቅም ከእለት እለት የሆነ ነገር ስናይና ስንሰማ በጣም እናሳዝናለን ማለት ነው። ምክንያቱም እኛ የምናስበው ሌላ ነው፣ ሰዎች የሚያስቡት ሌላ ነው ማለት ነው። በጣም ነው የሚያሳዝን ነው። እና አዶናይ የቀረበው ያው እንደ ማንኛውም ሰው ቀርቧል ማለት ነው። ሴፉ ስላስቀየመው አልቀርብም ብሏል። እና እንዴት ሴፉ ጋር አልቀርብም ብሎ አምሰለሰት ጋር ለምን ቀረበ የሚል ቅሬታ መጥተዋል። እንዲሁም ደግሞ ምን አስበው ነው ሴፉን ክፉ ለማስደረግ ነው ወይ የሚልም አለ። ብቻ ለማንኛውም ማለት ነው ምንድን ነው ቢካዝ ጸጸቷን ካወጣናት ከህይወታችን እናሸንፋለን ገባሽ አለ። አሁን እኔ ከነዚህ መጥፎ የሆኑ ሱሶች የወጣሁበት በምንድን ነው? በይወና ነው። ለራሴ የዋህ በመሆን በመረዳት። ኦኬ፣ ፈሪ ነይ፣ አፍራለሁ፣ እጨናነቃለሁ፣ ራሴን እንጠላለሁ ከሰው በታች ብዬ እያስባለሁ፣ ግን ለራሴ የዋህ ነኝ። ችግር የለውም። እንዴት እዚህ እንደመጣው አላቅም። እንዴት ራሴ እንደዚህ እንደጠላው አላቅም። ግን ለራሴ የዋህ ሆናለሁ። ዛሬ ለራሴ የዋህ ሆኝ አላቅም። ባይዘወይ ላታት እድሜ ልኬ ለራሴ ጨካኝ ነበርኩኝ። ለምን ለምደው ራሴን ምኮረክመ በየቀን ለን ማን ያደርገኝ? ማን ያስተማረኝ? ገባሻ? አይ ቲንክ ምርጫ ነው፣ ምርጫ ነው። ምርጫ ልንሁልኝ በየቀኗ ግን ራሳችን የራሳችን ጠላት፣ የራሳችን ሰይጣን እንድንሆን ምክንያቶች እየተሰጡን ያደግ ነው። ማን የሰጠን? በመንፈሳዊ ደረጃ የተሰጠን እንደ ሀገር፣ አንተ በታችና አንተ ቆንጆ አይደለም አንቺ እኮ እንደዚህ አይገባህም እኮ አይገባህም ተደበቂ፣ እንደዚህ በል ለምንድ ነው የሚመርጠው? ኦኬ እነዚህ ድምፆች እየሰማኋቸው ነው፣ ግን የዋህ መሆንን መርጣለሁ። ለራሴ የዋህ መሆናለሁ። ይህ ነው በቃ። ለመጀመሪያ ጊዜ በህይወቴ እስኪ የዋኸኝ ልየው ዛሬ እስኪ ዛሬ ገባሻል። አይ ነው በቃ የማይሆን ነገሮች አድርጊያለሁ። ሱስ ውስጥ ነኝ በቃ ጭንቀት ውስጥ ነኝ ብልሽ ብልሽልት ብላይ ሁሉ ነገር ተበላሽቷል። ግን የዋለውን እስኪ የዛን ያቺ የይውህና ቃል እና ስሜቷ ወደ ልብሽ ስትገባ ምን ይፈጠራል መሰለሽ? ድንገት ነው የምልሽ ያ ሱስ የሚያቀርብልሽ ምርጣ ያ ሰይጣን ያቀርብልሽ አላለ ሀይ ተሰቃይተሃል፣ ተጨናንቀሃል፣ ራስን ትጠላለህ፣ ወደ ውጭ ወት መዝናናት አልቻልክም። ው ዊድ አለልህ ከፈለግ ይው ፖርን አለልህ ይው ያ አለልህ፣ አልኮል አለልህ፣ ጠጣ፣ ያቀርብልሃላ። ያቺ ውህና ምንድ የምታደርገው መሰልሽ እንደዚህ ብለሽ እንድታስተው ታደርግሻለች። ሀይል ይኖርሻል፣ የእግዚአብሔር ሀይል ይኖርሻል። ይውህና ውስጥ ነው የሚገኘው እግዚአብሔር ልንገርሽ ከራስሽ የዋህ መሆን ከቻልሽ ሰይጣን በምንም ተአምር አይችልሽም ይፈራል የዛኔ የሚበዛብሽ ፈተና ልነግርሽ አልችልም ገባሽ አይደል ግን ይሁን ፈተና የምታረፊ በምንድን ነው አይነው ድኩክ ብያለሁ ወይ በቀሰውነት ሰውነት የተበላሽ ታህል እያለኝ ነው አይምሮ እየሰደበኝ ነው የዋህ ነኝ ለራሴ እንደዚህ እያልሽ በየቀኑ የምትሄጂ ከሆነ ይውህና የምታስተምሪ ከሆነ ራስሽን አንድ ቀን ትመጣለች እነዛ ሁሉ ስ ሰዎች ኢቨን እያደረግሻቸውም እያለ ግን ስቃይ ውስጥ አይደለሽም ታውቂያለሽ ስቃይ ውስጥ ግን አይደለሽም ነፃነት ውስጥ ነሽ። ህወህና ውስጥ ነሽ። እነዚያ ድሮ ያስ እና ከአዶኔ ከተናገራቸው ነገር ትክክል ነው። እኛ ኢትዮጵያን እሉንታ ሰው ምን ይለኛል ምናምን እኔ ከንትና ቤታችንኝ ቆንጆ አይደለውም፣ እንደ ኬሌ ድምፅ አያምርም፣ መልክ አያምርም፣ ጸጉር አያምርም፣ አካሄድ አያምርም፣ ምንትን አያምርም፣ ሼፕ አያምርም ብለን የምንላቸው ነገሮች ለራሳችን ማስተማር የለብንም። እኔ ቆንጆ ነኝ፣ እኔ ጀግና ነኝ፣ እኔ ጉብዝ ነኝ የሚለውን ነገር ማስተማር አለብን። ምክንያቱም እሱ በዛን ሰዓት ላይ እንግዲህ ከተናገረው ማለት ነው፣ አስተማሪ ነገር ነው ሁን የተናገረው ምክንያቱም እውነቱን ነው። ለራሴ የበታችነት ስሜት ነው የሚሰማኝ። ከነጮች የበታችንኝ በገንዘብ በደሞዝ የበታችንኝ፣ ሁሉ ነገር የበታችንኝ። ያደረ ና ያላደረ ቤዛ አለ እንኳን አለ ያደረውን ነው አለ የመጨረሻ የሚሰጡን አለ ማለት ጥቁር ናቸው በቃ እንደ ቆሻሻ ታይተን እንደ በታች ታይተን ና እኔም ራሴ እንደዛ ብዬ ነበር ያሳመንኩት ነው የሚለው። በኋላ ላይ ነው እየነቀው ስመጣ ለምን እኔ ለምን እንደዚህ ሆንኩኝ? አይ እኔ ጀግና ነኝ፣ እኔ ጎበዝ ነኝ፣ እኔ እንደዚህ ነኝ በማለት እንግዲህ ራሴን እንደገና ለራሴ ራሴ ሙራን መስጠትና ለራሴ የዋሁኝ ራሴን ለራሴ ማኖር ስጀምር ከዛ በኋላ ነገሮች የተስተካከሉልኝ መጡ። ትክክል ነው፣ እውነቱን ነው። እኛ የኢትዮጵያን በአጠቃላይ አሁን እሱም እንዳለው እንደ አገር ምን አይነት መንፈስ እንደሆነ፣ አዎ እውነት ነው። ይሄ ምንም አይካድ ነው። እና በጣም ይሉንታ ያጠቃናል ኢትዮጵያን ሼም እንላለን፣ ነውር ነው እንላለን። ሁሉን ነገር ማድረግ እየፈለግን አናደርግም፣ ምናገር እየፈለግን አንናገርም። ይሄ ወደኋላ እያስቀረን ነው። ገባችሁ? መሆን ያለበትን እውነት ሀቅን ይዘን የምንፈራ ሰዎች አለን። እውነት ኔጋ ነው ያለ ሀቅ ኔጋ ነው ያለ አይደል? ግን እኔ እፈራለሁ። እውነት እያለ ገንዘብ ያለው ሰው ደግሞ በውሸት እኔን እውነት ያስኩትን ሊያሸንፈኝ ይችላል እና ይሄ የሚባለው ነገር ጭንቅላታችን ላይ እንትን ብሏል። እኛ በቃ የበታችንን ነገር ሁሉ ነገር እየተሰማን ራሳችንን እየጎዳን ነው እና ከዚህ በፊትም አዶናይ በተለይ ለሴቶች ሲናገር እንግዲህ የነበረው ምንድነው እኔ ቆንጆ ነኝ በይ እኔ ጀግና ነኝ በይ እኔ ጎበዝ ነኝ በይ እኔ እንደዚህ ነኝ በይ እንደዚህ ነኝ እያለ ስለ ሴቶች ብዙ አይነት ነገር ወንዶች ጥለውሽ ከሄዱ ፈላጊ የለኝም አትበይ፣ ተስፋ አትቁረጭ፣ እኔ ቆንጆ ነኝ ሌላ ህይወት አለ በይ፣ እንደዚህ በያለ ብዙ ነገሮችን ሲያስተምር ሰምተናል አይተናል። አዱና ማለት ነው ከዚህ በፊት። ስለዚህ ጥሩ አመለካከት ነው አዱና የተናገረው ማለት ነው። ለሴቶች የሚሰጠው ምክር ትክክል ነው እና፣ ከዛም ተነስቶ ኑ ራሱ ከብዙ ነገሮች ከብዙ መከራዎች ውጥጥ ብሎ ዛሬ እዚጋ እየደረሰው ማለት ነው። እና ለማንኛውም ግን እሱ እዚ ጋ በመድረሱ ብዙዎች ቅሬታቸውን እያሰሙ እንጂ ደስታቸውን እያሰሙ አይደለም እስካየነው ድረስ ማለት ነው። ምንድን ነው? ለምን ቀረበ ሴፉ ጋር እምቢ አለ። እዚ ጋ ለምን ቀረበ? እየቅረብ መብቱ ነው እንዴ? እኛ ኢትዮጵያን እኮ ግን ከምር እናሳዝናለን አይደል? ነገረ ስራችን ሁሉ ነገሮችን እንትን ማለት ነው ስራችን እና ብቻ፣ ለጸሎት እንደዚህ ብንበረታ ለመልካም ነገር ብንበረታ አሪፍ ነው፣ እንደዚህ መጥፎ ነገር እየለቃቀምን ከምናመጣ ብዬ አስባለሁ። እንግዲህ እነዚህ ሁለት ሶስት ሆነው እንግዲህ እቺ መግቢያ ላይ ያያችኋት እህታችንን በዚህም አክል ጭካኔ በስደትም ራሱ ምንስ አክል ሴት ቢጠፋ እንደው አንድን ሴት ለሶስት ወንድ እንደዚህ አድርጎ ህይወቷን እስክታጣ ድረስ መሬት ላይ እንደዚህ ህይወት እየተንፈራፈረች እንዳለች በጣም የሚያሳዝን ቪዲዮ ነው። ያየ ነው እየሰማ ነው። እውነት በጣም ልብ ይሰብራል። ጭካኔያችን እንግዲህ ኢትዮጵያን እዚህ ደርሰናል ማለት ነው። በሀገርም በስደትም እርስ በርስ አውሬ ከሆን ቆይተናል። ፈጣሪ መልካሙ ዘመን ያምጣልን ልቦና ያድለን። ላለው አዱናይ በርታ። እናመሰግናለን። ወንደማችን አንዳንዴ ሰዎች ሲነሱባችሁ ለበጎ ነው ብላችሁ ለፉት፣ የሆነ ቀን ቀን አለ። ሰላማችሁ ይብዛ። ይህን ቪዲዮ ላይክ፣ ሼር፣ ሰብስክራይብ አድርጉ፣ አበረታቱኝ። ስወዳችሁ ማለት ነው። በአዲስ ነገር እስክመጣ ድረስ ሰላማችሁ ይብዛ። አሳብ አስተያየታችሁን እስኪ ስጡ። እናንተም ጥፋት አለ ስህተት አለ ወይስ ትክክል ነው? ምንም ስህተት የለም የሚለው ያንዳንዳችሁ አሳብ ስጡ።